ተን ያምለው የባቢ አባት ማለት ነው። የባቢ አባት ምን ነው እንደዚህ በሰው ንብረት ላይ እንዲህ እኔ ልሽ ወፍር አለሳ እንዲህ በሰላም ነው ደህና ነህ? የባቢ አባት እንዲህ ሰርታህ አግኝ ራስ ምን ሆነህ ነው? ኧረ ተው። በነገራችን ላይ በአሁኑ ሰዓት እንደዚህ ነው። ሰውን ያለፋበትም ያደከምበትም በየትኛው መንገድ ያገኝ አንዳንድ ምናልባት አላህ የሚፈራ ከሆነ ይሄ የሰው ንብረት ነው፣ የሰው ሀቅ ነው ብሎ ይመልሳል ማለት ነው። አዎ ዝም ብሎ መሬት ላይ ያገኘው ራሱ ማለት ነው። ምክንያቱም የሰው ነገር አይፈልግም ገባቸዋል። እንደዚህ አይነት ደግሞ የትልቆች ስግብግብ አለ አይደል? የባቢያባት እንደዚያ ነው የሆነ የትልቆች ስግብግብ ብያለሁኝ። እንግዲህ በሰው ንብረት እንደዚህ ሆንክ፣ በራስህ ቢሆን ደግሞ ማንም ሰው አታስቀርብም ነበር በነገራችን ላይ። አሁንም አላስቀረብክም ማለት ነው። ምን ይሻልሃል እንደው እስከ መቼ እንደዛ ታው እንደ ምናልባት እሱ ብቻ አይደለም ይሄ ከድራ መወጣ በነል ወቀ የሆነ የሰው ነገር የራሳቸው አድርገው ምንም ሳይደክሙ ሳይለፉ አንድ ቀን ድካም ሳይነካቸው የሰውን የሚቃሙ አሉ ና በምንም በምንም መንገድ አድርጎ በአሁኑ ሰዓት አውዝቃላቸው ሁሉ ነገር ሙስና በሙስና ነው ጋይስ ስለዚህ እንደዛ ይደረግና ሀላስ የራሱ ማድረግ ነው የሚፈልገው ይሄ ሰው ነው ነገ ምንም የሚያጠብኛል የነገው አያስቦም። ሲጀመር ማለት ነው የዛሬው ነው እንጂ። ስለዚህ የሰው ንብረት እንደዚህ እንትን የምትሉ ሰዎች በዚህ ያክል የምትዝገበግቡ ምንም ሳትደክሙ ልክ እንደ ባቤ አይነት ሰዎች ካላችሁ፣ የባቢ አባት፣ አዎ ባቢ አባት ምናምን አያችሁ፣ ከሰውዬው ልጁ ተሻለ ማለት ነው። ምናልባት ይሄ ነገር ትንሽ ጊዜ አካሄደም። እውነቴ ነው። ምንድን ነው

ብትመልስላቸው የባለቤቱ ያው ጥሩ ነው ብዬ አስባለሁ። እንደ ጽናት አይነት ፈተና በዛባቸው ሰዎች ታገሱ። አንዳንዴ ያው ትንሽ በአሁኑ ሰዓት ደግሞ እንደምታቁት ሚዲያው ግን አሁን ትንሽ ረገብ ብሏል እንጂ በትንሽ ነገር በራሳቸው ወይና ክል የቤተሰው ረብ ልክ እንደ ጽናት ፈተና ራሱ ሳይወድቅባቸው በአንዳንድ ወይ በጓደኛ ወይ ደግሞ በፍቅረኛ በሆነ ነገር ራሳቸውን እንትን ብሎ ደብዳቤ ጽፈው ራሳቸው የሚያጠፉ አሉ ብዙ። አሁን ግን ትንሽ ጠፉ መሰለኝ። ምነው፣ አሁን አስታውስሽ ልታመጫቸው ነው? በሉኝ። ራሳቸው የሚያጥፋት ባለፈው ቀነኔ የምትባል የአርቲስት ባለቤት፣ ግን እሱ ያው ህግ የያዘው ነገር ነው እና ብዙ ሰው እያረገበ ነው። ና አንዱ ራሷን ሆና አጠፋችው፣ አንዱ ደግሞ በጭንቀት ሆና ነው፣ አንዱ ደግሞ ያው እሱ ነው ይላል ስለዚህ ነገር ማውራት ባልፈልግም ማለት ነው። ማውራት ሳትፈልጊ ልታወሪ ነው ወይ እንዳትልኝ አዎ፣ ራሰ ሰሞኑ በቅርብ ራሷን ያጠፋች እራሷ ከፉ ቆረቆረች አሉ አሉ ነው እንግዲህ። አሁን ሰሞኑ ደግሞ የተቀናበረ ይሄ ህንዶች ፊልም ነው ሙዚቃ መሰለኝ እየሰሩበት የሆነ እንትን ነው ማብራቱ፣ እንትን ትንሽ ደብዘዝ ብሏል የሚታይ አካባቢያቸው ላይ መስኮት አለና ያው እራሷቸው እየተጫወ ነው። ሙሉ ደግሞ በሆነ ቦታ ተለቀቀ። የእኛ ህዝብ ደግሞ በቃ ነገራቶች ሁሉም እንትን ለማለት ያን ፊልሙ እንትን የሚንቀሳቀሱ ተንቀሳቃሽ ቪዲዮ ትንሽዬ ነገር እንትን ብለው ቀነኒ ስጡላት ስትወድቅ ብለው በየሚዲያው ነገሮቹ ሁሉም እንግና እንትን እያለ ምንድን ነው እየባባሰ እየመጣ ነው። እና ራሳቸው የሚያጠፉም እነዚህ ያሉ በትንሽ ግን እች ልጅ ራሷት አጥፋት ሰው አጥፋት ምን የምታወቀ ነገር የለመጊዜው አንዱ ይህን ተገኘ ይላል። በጠቅላላ ወራሳቸው የሚያጠፉ አሉ። በትንሽ በራሳቸው ጉዳይ የቤተሰብ ተጽዕኖ ምናምን ሳይኖርባቸው በፍቅረኛቸው። ወንድ ግን ብዙ ጊዜ ወንድ ራሱ አጠፋ፣ ፍቅረኛው እንደዚህ ያደረገችው ሲባል አይሰማም። ለምንድን ነው ብቻ በሴቶች ነው ይሄ ነገር የሚታየው ማለት ነው? ዋይ ለምን እንደው የሆነ ጊዜ በህንድ እንደዚህ ተደርጓል ይባል። ምን ዛሬ ህንድ ህንድ አበዛሽ ልም። እሷ ስትሞት ታንቃ እሷ ሞታ እኔ ማልቀረም ብለው እሱም ታነቀና ሁለቱም ፎቶ የሆነ ጊዜ ይዘዋወር ነበር። እና ጽናቴ ሁሉም ተሸክማ አባቷንን እያጽናናች አባቴ የእኔ ብርታት የእኔ ጽናት አንተ ነህና ምን ምትከፋብኝ? እንደው ሲከፋህ ነው የሚከፋኝ ብላ በአባቷ ፊት እንደዚህ እያለች በአባቷ ተደብቃ ታለቅሳለች። ይህን ያክል ስቃይ ሲደርስበት ይብቃይ እንደው አባቷ ነው የሚጨነቀው። እሷ አትጨነቅም ማለት አይደለም ግን በቃ ራሴ ላጥፋ ምን ራሴን ከዚህ ልሰውር ምን አትልም። ስለዚህ እንደ ጽናት አይነት ፈተና ደረሰባቸው ሰዎች ማለት ነው፣ ነገ ሌላ ቀን ነውና አብሽሩ። ትዝታም ያው እንደ ትዝታ አይነቱ ሰዎች ደግሞ የሰውን ነገር እንትን የሚሉ ያው ቶሎ ያስቀራቸዋል፣ ይሄ ነገር አያስፈጽምላቸው ማለት ነው። ስለዚህ አብሽሩ፣ ታገሱ፣ መታገስ ዋጋ ያለው በትንሽ ነገር ትዳዳቸው ራሳቸውን ያልሆነ ቦታ እንዳትወስዱ ወይም ደግሞ እንደተጠፉ በጠቀሉ ማለት ነው። አንዳንዱ ጎበዝ ነው፣ እንደዚህ አይነት ፈተናዎች ሲመጡ በጥንካሬ በቃ ነገ ሌላ ቀን ነው እያለ ይሰራል ማለት ነው። ጽናትዬ፣ ያው አንቺ ጎበዝ ነሽ፣ ሁሉም ተምሳሌ ነሽ። ግን አሁን መጨረሻ አባትሽ ባይሞት እኔ ደስ ይለኛል እና ለመናገር ሁኔታው እንደ ሞታ ነው። ሰሞኑ ትላንት ማለት ነው፣ ትላንት ቪዲዮ ተቋጫ እነዛ ነው እና ቀልባችን በጣም ትስላለ ሁሉ ብታስረዱን የተሻለ ነው ብዬ አምናለው። ሁን ሀዘናችን ምን እንድናወጣ እንደው ትዝታው ምንም አልታየንም። እንደው ከትዝታው ይልቅ ው የጽናትናት ነች ያሳዘነችን ማለት ነው። ስለዚህ አብሽር የጽናትዬ መታገስ ዋጋ አለው የሚለው አንቺ ጋ ነው ማለት ነው። ስለዚህ ታገሽ፣ ከኋላ ይሄን ድርጅት ራስሽ እንደምትመሪ ባለሙሉ ተስፋ ነኝ ማለት ነው። ሰላማችሁ ይብዛ። ባይ ባይ።